ታዲያስ አዲስ ሰሞን ህማማትን ምክንያት በማድረግ ታዲያስ አዲስ የንስሐ ዝማሬ በሊቀ መዘምራን ቴድሮስ ዮሴፍ ተጀምሯል። የት ነው ያላችሁት? በምን አይነት ስሜት ውስጥ ማንኛውንም ሀሳብ ጻፍ አድርጉልን 0978 1568 ላይ እንጠብቃችኋለን። እስከ አስር ሰዓት አብረናለን። ቅዳሜና እሁድ እንዴት አሳለፋችሁ? ሁሉም አዳዲስ ነገር በሽ ነው፣ ምክንያቱም ታዲያስ አዲስ ነው። እዚህም አካባቢ ሁለት ኢትዮጵያውያኖች አሉ። ስሜቱ ጥሩ ነው። ሁሉ መልካም፣ ሁሉ ጥሩ። ቃለ መሰረት ተገኝተሃል። ሰኞ ብያለሁ፣ ሰኞ ብል ሰኞ እንኳን ደህና መጣ። በጣም እኮ የሚገርም እውነቱን ለመናገር እግዚአብሔር የተመሰገነ ይሁን። የብዙ እንግዲህ ወገኖችን ፍቅር ያየሁበት አጋጣሚ ነው። ይሄ አርባን ሲታለፍ ያለው ነገር ነው። እንግዲህ ለዚህ ሁሉ ምክንያት የሆነውና ያው አንዳንዴ ምን ሆነ የሚለውን ነገር ሰዎች ማወቅ ያለባቸው ይመስለኛል። የእኔም ነገር ለሌሎች ትምህርት ሊሆን ይችላል። ወደ በኋላ እነግራቸዋለሁ ግን ያመልካት አለች። አርባዋን እኮ አመናት። ያው ሌላውን ጥቅማ ጥቅሙ ሌላ ጊዜ። አሁን አርባ ስገባ የተፈጠረ ነገር የውል ጥቅማ ጥቅሙ ሌላ ጊዜ እናስከብራለን። አሁን አርባዋን አምኖልናል አንድዬ ይመስገንአቱን ቱ በኋላ ላይ መጀመሪያዎቹ ነው። ግን አሁ አርባ አንድ እንደገባው አርባ አንድ ጫፍ ላይ እንዳለው ብዙ ጊዜ ምግብ በተለይ ስመገብ የተለያዩ ነገሮች ነበሩ። ማለት ሶስት አራቱን ስጠየቅ ዶክተሩን አዋልኩት። ማለት ያ ማለት ደግሞ በተለይ ከአንጀት ጋር በተገናኘ ሊመጣ የሚችል ችግር ሊከሰት ይችላሉ። ስለዚህ በነገር ላይ በጣም ኮሎኖስኮፒ የሚባል ነገር ነበር ለስራ ቤድኩበት አጋጣሚ አሜሪካን እሱን የመታየት ነገር ነበረ። ስለዚህ እዛ ደግሞ ሙሉ አንስቴዣን የሚሰጡ ሙሉን ኦፕራሲዮን የሚመስለው፣ ስለዚህ ስጋት ነበር። ከዛ ስጋት ነጻ መሆን ነገር ነበር እና በዛ ጉዳይ ላይ ፕሮግራም ለመስራት ዶክተሮቹን ለማውራት ጥረት አድርጌ ነበረ። ከዛ ጋር በተገናኘ እንግዲህ ለፕሮሞ የተለቀቀች ፎቶ ነች። ስለዚህ ሁሉም ነገር ሰላም ነው። ነገሮች ጥሩ ናቸው። ራስን ለማወቅ የሄድንበት ርቀት ነው። በነገራችን ላይ ሌሎችም ይህን መንገድ ቢከተሉ፣ ምክንያቱም እኔም የኖርኩ ነው ያየሁት እዚህም አዲስ አበባ ውስጥ ይሰጣል እና እዚህ ዶክተሮች ጋር ብዙ ጊዜ ሲያጋጥመኝ እንዲ እንዲህ አይነት ነገሮች እያልኩ የማልፈው ነገር እዛ ግን ሲሪየስ ነው። ለምሳሌ ይሄ ይሄን ነገር ከበላ በኋላ እንዲ ነው። በተለያየ ጊዜ እንዲህ አይነት ነገሮች እንታያለህ የሚለው ጥያቄ የስ የስ ሲሆንባቸው ሶስት ወር ነበረ ኮሎኖስኮፒ እድሜው ማለት ለማግኘት ዝም ብሎ አሁን ከአርባ አመት በላይ የሆነ ሰዎች ይሄ ከሚያረገው እስኪ ማየት አለብህ ተቢ በሶስት ቀን እና ያ ፍርሃት ስትገባ ነጻነ ስትባል ደስ የሚል ነገር አለው እና ያንን በተመለከተ እንግዲህ ፕሮግራም ለመስራት ጥረት ማድረጉ ነው። እንግዲህ ወደዚህ አቅጣጫ ሄደው ምንም ይሄ ጤና የሚባለ ህመም ምናምን እንዲህ ያበሩ ነገሮች ቢጫ ነገሮች አሉ፣ እነሱን ለማስተካከል የተነገረ ነገር አለ። ከዛ ውጭ ግን በህመም ደረጃ ግን ምንም ነገር የለም፣ ሰላም ነው። ዋናው እሱ ነው። ከዚህ ከአንጀት ጋር ተይዞ አንጀትም ትናንት ተሰማ ነበር። እንዲሁ ባለሙያዎች የሕክምና ባለሙያዎች ሲያወሩ እንደ ቀልድ ወደ ካንሰር ከሚተላለፉ በሽታዎች መካከል አንዱ ብዙ ሰዎች ጨጓራ ነው፣ ጨጓራ ነው እየተባሉ ማለት፣ አንድ ቦታ አይደለም አንድ ሰው ከታመመ ብዙ ቦታ ቼክ ማድረግ እንዳለበት የገባኝ ማለት ነው። አሁን የኮለን ካንሰር የሚባለው እንደ ቀልድ ጨጓራ ነው ምናምን እየተባለ የአንጀት ካንሰር የሚሆንበት እድል በጣም ከፍተኛ። እኔ ደግሞ ትልቁ ችግር የሚመስለኝ በዙሪያ አንድ ሁለት ሰዎች እንዲ ነገር ያጋጠማቸው የአንጀት ካንሰር እና ባለፈው እንደውም ስናወራ ነበር የታሸጉ ምግቦች በተለይ እንዲ ነገሮች ምክንያት ይሆናሉ አንዳንዴ እና ያ ፍርሃት አንዳንዴ ስለዛ ነገር በጣም በተደጋጋሚ ስትሰማ የዛ ምልክት ነው የምታየው። ራሱ ነው የሚመስል ራሱ ነው የሚመስልና በዚህ የፍርሃት መንፈስ ውስጥ ሆነ ነው እንግዲህ ይህ አጋጣሚ የተከሰተውና ነጻ፣ ሁሉም ነገር ጥሩ ነው። ቼክ አፑ ግን በጣም አስፈላጊ ነው። ፋዘርም ከአይ ቲንክ ከሁለት ከሶስት ወር በፊት ተመሳሳዩን የዚህ የአንጀት የኮሎኖስኮፒ ታይቶ ነበረ። እና የእሱም ተመሳሳይ ነው፣ ነጻ ነው። ኦፍኮርስ ግን መታየት እንዳለበት በተወሰነ ጊዜ፣ በተለይ እድሜ በሚሄድበት ጊዜ ተጋላጭ የሆኑ ነገሮች አሉና ይህንን ለማስቀረት ቀድሞ መታየቱ በጣም አስፈላጊ ነው። በነገራችን ላይ የዋካንዳን ፊልም መሪ ተዋናይ የሞት ምክንያት በጣም ያጣድፈው። በጠዋቱ ካወቅከው ቶሎ ይታከምና ይድናል ካልሆነ ግን ድንገት ከሆነ ግን የማቆሚያ ምንም አይነት ህክምና የለውም፣ እና ያ ነው አስደንጋጭ የሚያ ብዙ ህክምናዎች እ ቀድሞ ከተደረሰባቸው እና ከዛ አንጻር ከር ነገሮች በጣም ጥሩ መሆናቸው አስደሳች ሆኖ በዛ ስሜት ውስጥ ሆነን ያው እንግዲህ ሰኞ ወደ ስራ ባለው መሰረት ተመልሰናል። እግዚአብሔር ፈቅዶ ይኸው ቁጭ አለ። ዋናው እሱ ነው። እንኳን ፈጣሪ ፈቅዶ ለአስር አመት ካሁን በኋላ እንግዲህ እንዳትመጣ

በደንብ በደንብ ከአንቺ ጋር ተይዞ በደንብ ባለሙያዎች እኔም ሰሞኑ ሲያወሩ ስለሰሞኑ በጣም ብዙ ሰው አንድ እንደዚሁ የወዳጅ አባትም በዚሁ ጨጓራ ነው ጨጓራ ነው የተባሉ በዚህ ምክንያት ኮለን ካንሰር ነው እና ያረፉት። ብዙ ሰዎች ምክንያቱ አይታወቅም ይላሉ ባለሙያዎች። ለማንኛውም ኬዝ በተለይ ነጻ ስትባል ሕክምናው በጣም አስፈሪ ነው። ነ ናገ የሳለፍኩትን ነገር እንግዲህ ብናገረው ይሄ እዚህም ሀገር አይሰጣል ሕክምና ነው። የአጋጣሚ ነገር ሆኖ እዛ ለስራ ቤድኩበት አጋጣሚ ስለሆነ ነው። ግን በጣም የሚገርመው ከአንድ ቀን በፊት አጠቃላይ የበላኸውን ነገር ለማጥፋት የሚሰጥ የሚጠጣ ነገር አለ። ቅባቱ ይሄ ወደ ላይ ወደ ላይ ዘለግልግ የሚለው ነገር ዘለግላጌ፣ ፋዘር እንዴት እንደጨረሰው ስለማቅ፣ እውነቱን ነው። በስመ አብ፣ በቃ እሱ እንደዛም፣ እንደውም በቃ ኡፍ፣ አታስታውሰኝ እንደገና። ከባድ ነው ከባድ። በጣም ከባድ ነው። አዎ አይ የሆነ ነገር ተመርመረ ራሱ ውጤት እንደመጠበቅ የሚያስፈራ ነገር የለም። በቃ ሁሌ ጤነኛ መሆንን የምታመሰግነው ይዛኔ ነው። እንዘነጓለን እኛ እንጂ በተለያዩ ምክንያቶች። ደህና መሆንን የመሰለ ነገር የለም። ስለዚህ ከአርባ ያለፋችሁ አሁንም የኮሎኖስኮፒ ባላችሁ አቅራቢያ ህክምናውን በሚሰጡ ቦታዎች ላይ እንደሄዳችሁ ዶክተር አማክራችሁ ብታዩ በጣም የተሻለ ነው። በዚህ ሰዓት በዓለማችን ላይ በጣም ገዳይ ከሚባሉት ህመሞች መሀል አንዱ እየሆነ ነው። ጥንቃቄ ቅድም አልኩ ነው ምንበላው ምግብ እኔ እንግዲህ ላወራቸው ሞክሬ አለው ወደፊት ፕሮግራሙንም እናቀርበዋለን እና ምን በላው ምግብ ጥንቃቄ ይፈልጋል። አርባን ካለፍን በኋላ ደግሞ አሁን በፊት በየአስር አመቱ ብለው ነበር አደለ? ምርመራው ሀምሳ ከሞላ በኋላ ደግሞ በየሶስት ዓመቱ አመቱ ምናምን የመሆን ቻንስ አለው። እና ከዛ አንጻር ነገሮች በጣም ጥሩ ናቸው። ላሰባችሁ ተጨነቃችሁ ሁሉ እግዚአብሔር ያክብርልኝ። ያው በሙሉ አቋም ልክ እንደ ምግብ ቤት በአዲስ መልክ ስራ ጀምረን አዲስ ቀይም ጫማ አምረን አዲስ መልክ፣ ነገሮች ጥሩ ናቸው። ግን ከእድሜ ጋር ተያይዞ የሚመጡ ወይ ደግሞ ወደ ልክምጠላህም በተለይ የምታበራቸው የግድ ስለተጠነቀቅ ብቻ ሳይሆን ባትጠነቀቅም ብትጠነቀቅም የሆነ ጊዜ ለሚመጡ ነገሮች አሉ። እነሱን በተመለከተ ይህን አርጌ እናታርግ የተባልኩት ነገር አለ። በሱ መሰረት ደግሞ ጤናቴን ለመጠበቅ ጥረት አርግ ግድ ነው። የነሱ እንግዲህ ከፈጣሪ በታች ደግሞ እነሱ በትምህርት ታግዘው የሚሰጡትን ነገር መውሰድ በጣም አሪፍ ነው። ግን በጣም ትልቁ ነገር እንኳን በጤና ተመለስክል ተመልሰናል፣ አዲስ መልክ